ሰላም ሰላም ሰላም ለእናንተ ይሁን የዩቱብ ቤተሰቦቼ፣ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም፣ እግዚአብሔር ይመስገን፣ እኔ ጋር ሁሉ ሰላም ነው ውዶቼ። ዛሬ አንድ ጓደኛዬ ማለት ነው፣ በጣም ዛሬ ብቻ ሳይሆን በተደጋጋሚ ይሄ ነገር አቁሚ፣ ይሄ ነገር እየፈነዳ የሰው ፊት ቪዲዮ እየላከች ላይ ነው። እውነትም የእኛው ልጆች ናቸው። በጣም ዛሬ የሚዘገንን ቪዲዮ ነው ያየሁት ማለት ነው።

የመጀመሪያ ፊቷ እና ይሄ ሲፈነዳ በዛ ላይ ኮርኒሱ እንዴት በስቶት እትን እንዳለ እና ይሄ አደጋ አለው። በጣም በጥንቃቄ ካልሆነ በስተቀር ማለት ነው። ይሄ ልክ ይወላችሁ ከጣዳችሁ በኋላ ፍልት ሲል ብድግ ነው ማድረግ ያለባችሁ። ፍልት እንዳለ ብድግ ነው እንጂ ማድረግ ያለባችሁ፣ ልክ እንደ ጀበና እዛ ተቀምጦ አይውልም። በዛ ሰዓት በጣም አደገኛ አደጋ፣ ከቦምብ የበለጠ በጣም አደገኛ አደጋ ያለው ነው አሁን ፊቷን አንድ እህታችን ፊቷን በጣም አንድ እህታችን ብቻ ሳትሆን ብዙ እህቶቻችን ማለት ነው። እኔ ያለማወቄ ይሄንን ገዝቼ ነው ቀጥታ ወደዚህ በኋላ ጥለዋለሁ፣ ወደ ጋርቤጅ ወስጄ ደግሞ ወደ እጅ ላይ ስጥለው ማሳያቸዋለሁ ማለት እኔ። ካሁን በላ በጣም የፈራሁት እኔ በዚህ ነው አፍቼ የምጠጣው። እናት ዬ አስቀድሜ ካልተጠነቀቅኩ ከሆነ በኋላ እየየ ድንገት ልረሳ እችላለሁ። እዚህ ጋር ቅሙ ሊያስቀምጬ ልረሳ እችላለሁ። ስለዚህ ስለዚህ እትም ማለት አለብኝ ማለት ልረሳው ስለምችል ማለት ነው። ጥንቃቄ ማድረግ አለብኝ ማለት ነው። እና ውዶቼ እንደዚህ አፍልቼ እንደዚህ ትንብዬ ጠጣለሁ ማለት ነው። አሁን በኋላ እንደዚህ አፍልቼ ጠጣለሁ። ባችሁ አይደለም ምንም አስፈላጊ አይደለም። ቶ ከአቅሜ በላይ ነው። እየለበት ሻል እዚህ በጣም ነው። እውነት እኔ በፊት በዛ ነበር እያፈላ መጠጣሁ። አሁን ጋር በቃ እዚህ ጋር እንደዚያ አፍልቼ እጠጣለሁ። ምን አጨቃጨቀኝ? የተቆላ ቡና ስላለኝ ነው። እሺ ውጆች የተቆላ የእህት ነው ያለ እና እንደዛ ነው እላችኋለሁ፣ የኔ ውዶች። ይሄንን መጣን ያለባችሁ በጣም አደጋለሁ። ፊታችሁ ከተበላሸ በኋላ ይየየ ማፊ ፋይዳ፣ ነገርኳችሁ። ይሄ ደግሞ አረብ ሀገር በብዛት አለ። በተለይ ይሄ ምንድነው እንደዚህ ድራሚ ቤቶች ማለት ነው። እኔ አሁን ይሄንን ሃያ ጤም ብር ነው የገዛሁት። ሹ ፋይዳ፣ ተጠንቀቁሽ። ቆልጭ ማለት ቆልጭ፣ ፈጭቼ አስቀመጥኩት። ቡና ነው ይሄ እና እንደዛ ነው እላችኋለሁ እና በተረፈ ደህና ናችሁልኝ ሰላም ናችሁልኝ ሁሉ ሰላም ሁሉ መልካም አይደል እና ይህንን ይመስላል በጣም የዘገነነኝ እንደ ቪዲዮም ማለት ነው እዚህ ጋ እንዴት አርጌ ሴንድ እንደማረግላችሁ አላውቅም። አሪፍ እኮ ነው ለትን ለምሳሌ ለችኮላ በጣም አሪፍ ነው እንዲተጡልብታላችሁ ያን ፈልሲል ማለት ነው ውጥት አርጋችሁ በቃ ሁለቲን ነው አሁን እች የምትይዘው ቀጥታ ቶሎ መጠጣት ነው። ግን ማለት ልትረሱ ትችላላችሁ። እንደዚህ ጥዳችሁ አብሳው ሰው መዳቤት ያላችሁ ልጆች ምናምን ልትረሱ ትችላላችሁ። ባዙ ላይ ማለት ነው። እሱ ትንሽ ደቂቃ ነው የሚበቃው። ግን ፍሊላን ውጥት ነው የሚደረገው። ግን እዛው ረጅም ሰዓት ቆይቶ ከዛ ትመጫለሽ፣ ስራሽን ጨርስ ትመጫለሽ። እዚ ፍለፊትሽ እዚ ጋር እንደዚህ እንደዚህ ይዞ እንዳለ ኮርሚስ ነው በጥሰው የሚወጣው፣ እና በጣም አደጋለ ጥንቃቄ አድርጎ አይደለም። እኛ አረብ ሀገር ያለ ነው፣ ኢትዮጵያ ራሱ በየመንገድ ላይ ቡና እንደዚህ ደርድሮ የሚሸጡት በጣም አደጋ እየደረሰ ነው። ማያችሁ እዚህ ውስጥ ነው እንግዲህ እዚህ ውስጥ ነው እንግዲህ እዋዚ ውስጥ ታደርጋላችሁ። ከዛ እዋዚ ውስጥ ካደረጋችሁ በኋላ ቡናውን እዚህ ጋር ከዛ ይታያችኋል፣ አንስታችሁ እንደዚህ ነው ምዘጎት ከዛ ዋው ከስር ሲንተከተክ ነው ከላይ ቡና የሚወጣው ማለት ነው። አተላው አይመጣም ማለት ነው። እና በጣም አደገኛ ነው። ጥንቃቄ ካላደረግ ማለት ነው። እና በጣም ከባድ ነው። ተጠንቀቁ። በእውነት አንድ ጎ ጓደኛ በጣም ስለምትወደኝ ብቻ እየደጋገመች፣ እግዚአብሔር ምስክሬ ነው። ይሄን ነገር ጣይ ብዬሻለሁ። ይሄ ነገር ነገርኩሽ ው እውነትሽን ነው እህት አለም በማንቆርቆሪያ እያፈላሁ ነው ጀበና እስከምገዛ እና እንደዛ ላችኋለሁ፣ የኔ ውዶች በጣም ከባድ ነው። ብቻ እና ታብታብ አድርጉልኝ ታብታብ አድርጉልኝ። ቲክቶክ ያለውን አደል የመሰለ የመሰለኝ ኮፕሊንክ አድርጉልኝ እና ምንድን ነው ስሙ ሰብስክራይብ ሰብስክራይብ ደውሏል በቃ እኔ ታፕታፕ አፌ ላይ የሚመጣ እንግዲህ ከቲክቶክ መንደርስ ለመጣው ታፕታፕ ነው ምለው። ምንም አትፍረዱብኝ፣ አትፍረዱብኝ። ስለዚህ እቺ ደውሏል፣ ደውሏል ጥር አድርጎልኝ እስቲ እሺ። እና እንደዛ ነው እላችኋለሁ የእኔ ውዶች፣ ቡናዬን እዚህ ጋር እያፈላሁ ነው። በጣም ከባድ ነው። እስኪ አስቡ ሰንድቶ ፊት ሲያበላሽ ታስብ

እንደዛ ነው እላችሁ። አሁን ቡናዬን አፈላሁ። ውሽታው ደስ ሲል ውይ ውሽታው ደስ ሲል የቡና ውሽታ ይኸው እንዴት ደስ እንደሚል ብታዪው። ጉዳይ አሰቤ እ አርበቤ ደውላለኝ ነው እ ኦኬ ምን ልታዘዝ ናአም ብዬ ስልክ አውርቼ ጨርሼ ነው ለእናንተ የመጣሁት። ች ዶች አሁን ደግሞ የሆነች ነገር እዚህ መበላት ነገር አለች። ከዛዋንደዛ ውዶች የቱ ቤተሰቦቼ የደውሏል እንኩልኝ፣ የኔ ፍቅሮች፣ የኔ ማሮች እኔ እታችሁ ማለት ነው። እንደዚህ አይነት ነገር እየመጣው እያሳየዋቸው ያደጋለሁ። እንዳትገዙ እያልኳችሁ ነው። ስለዚህ ላይክ፣ የደውሏ ምልክት፣ ኮሜንት እንዳይረሳ ሰብስክሪብ አድርጉኝ አደራ። ሰብስክሪብ ሰብስክሪብ ሰብስክሪብ ሰብስክሪብ የኔም ልጅ ሰብስክሪብ አድርጉኝ። ሰብስክሪብ አዎ ትክክል ሰብስክሪብ እኔ እኮ ረስቼ ታብታብ ነው እዚህ ጋር እኮ ሰብስክሪብ ሰብስክሪብ ሰብስክራይብ ሰብስክራይብ አድርጉኝ። ካልሆኑ ደግሞ የደውል ምልክቷል እንዲነኩልኙሽን እን የኔ ውዶች የኔ ፍቅሮች አሁን የሆነች ነገር ጠበስ ጠበስ አድርጌ በበርበሬ ሽት ሽት አድርጌ ብልት እንደኔ ሰለቻችሁ ጥሉስ እንደዚህ እንደዚህ ግንፍል ታረጉና ድንች ማለት ነው። አያችሁ? ከዛ እዚህ ጋር